አውሮፓውያኑ በ1884 በርሊን ጀርመን ላይ ተሰብስበው የባሪያ ንግድ የጭካኔ ስራ መሆኑን አምነውና የክርስቲያን ተግባር አለመሆኑን ቢተማመኑ ሳንቲሙን ገልብጠው ሌላ በጥቂት ዘመናዊነት የተላበሰ ጨካኝ ስርዓት ነው በቦታ የተኩት። በሌላው አፍሪካ ሀገር የቅኝ ግዛት ታሪካቸውን የሀፍረትና የጉስቁልና ታሪክ አድርገው ሲታርኩ፣ በተቃራኒው የቅኝ ግዛት ታሪካቸውን እያንቆለጳጳሱ መተረኩን በኩራት የገፉበት ኤርትራውያን ሊቃን አሉ። ይህ የአፍሪካውያን ነፃነት ግን የባንዲራና የወረቀት ነፃነት እንጂ እውነተኛ ነፃነት አልነበረም። ከባሪያ ስርዓት ወደ ቅኝ ግዛት ስርዓት አውሮፓውያኑ ሲሻገሩ ሆነ አፍሪካውያንን ሲያሻግሩ ለራሳቸው የተሻለ የኢኮኖሚና የፖለቲካ ጥቅም የሚሰጣቸውን መደላድል በመፍጠር ነው። ቅኝ ገዢዎች በካፒታሊዝም አስተሳሰብ ታግዘው ድህረ ቅኝ ግዛትን ያስቀጥላሉ። ይህ ደግሞ እጅግ የከፋው ጊዜ ይሆናል ለአፍሪካ ነበር ያለው። አፍሪካ በቅኝ ገዢዎቿ ስር ከነበረችበት ጊዜ ይልቅ በባሰ መልኩ አሁን የበለጠ የነፃነት ባንዲራ አሎዋና የነፃነት ዶክመንት ተፈራርማ ነፃ ነኝ ባለችበት በዚህ ድህረ ቅኝ ግዛት ጊዜ ያየችው መከራ የከፋ ነው። ዘውድን ሰጡን፣ ዙፋኑን ግን ከለከሉን። ለሰሩልን ጥቂት ውጫዊ ብልጭልጭ ነገር እንድናመሰግናቸው የሚፈልጉ ከሆነ መልሴ የሚያብለጨልጭ ነገር በሙሉ ወርቅ አይደለም። ይህ ጽሑፍ የተዘጋጀው ፕሮፌሰር ሎሙምባ ኢንፌመስ አፓርታይድ ብሎ ካዘጋጀው ንግግር ላይ ሲሆን ከሀገራችን እውነታ ጋር እያሳለጥኩ እንደሚከተለው አዘጋጅቸዋለሁ። ክፉ ድህረ ቅኝ ግዛት የባርነት ዘመን የልጅ ልጅ ቅኝ ግዛት ወይም ቅኝ ገዥነት የባሪያ ስርዓት ልጅ ነው ማለት ይቻላል። የባሪያ አሳዳሪ ባሪያውን የሚያየው እንደ አንድ ንብረት ነው፣ እንደ ሰው አይቆጥረውም ካሉት ከብቶች ወይም እንስሳት አንዱ ነው። በፈለገው ጊዜ ይሸጠዋል፣ ከፈለገም ይገለዋል። ከብቱን ከመግደል ወይም ከመሸጥ የተለየ አይደለም። ቅኝ ገዢነት ግን ይህንን ሲቪላይዝድ ወይም ዘመናዊ ለማድረግ ነው የሞከረው። እንደ ከብት አትሸጥ ይሆናል ግን እንደ ከብት ትሰራለህ ያለ በቂ ክፍያ። እንደ ከብት በአንድ ጉሮን ውስጥ አትኖር ይሆናል ግን እንደ ከብት የተፈቀደልህና የተከለከልከው ስፍራ አለ ለመኖር ሆነ ለመስራት። በእንስሳት ደረጃ አትቆጠርም ይሆናል ግን ሙሉ ሰውንህም ተብለህ ለሰው የሚገባው ክብርና ማንነት አይጠበቅልህም። ቅኝ ገዥነት ከአባቱ ባሪያ አሳዳሪ ትንሽ ዘመናዊነትን ለማላበስ የሞከረ ሌላ ግፈኛ ስርዓት ነው። ምናልባት በዚህ ዘመናዊነት የቅኝ ገዥነት የባሪያ አሳዳሪ ስርዓት ውስጥ ሌላው የመጣው አዲስ ነገር ቢኖር ከቅኝ ተገዢ ውስጥ የተሻሉ ናቸው ያሉትን መልምለው የወታደር ልብስ አልብሰውና አሰልጥነው መልሰው በራሳቸው ሰው ላይ እንዲተኩስ ማድረጋቸው ነው። በጣት የሚቆጠሩ የቅኝ ግዛት አስተዳዳሪዎችና ወታደሮች በሚሊዮን የሚቆጠሩን ቅኝ ተገዢ ህዝብ ጠርንፈው ለመግዛት የቻሉት በእነዚህ አፍሪካውያን የቅኝ ገዢዎች የማደጎ ልጆች እገዛ ነው። እነዚህ የማደጎ ልጆች አሁንም በኒዮ ኮሎኒያሊዝም ድህረ ቅኝ ግዛት ጊዜ ዋና የቀኝ እጆች ናቸው። ስርዓቱ እንዲቀጥል አንዳንዶች ከባሪያ አሳዳሪ ስርዓት ወደ ቅኝ ግዛት አስተዳደር፣ ከቅኝ ግዛት አስተዳደር ወደ ድህረ ቅኝ ግዛት አስተዳደር ያለው ጉዞ እንደ መሻሻል ያዩታል። ግን ሁሉም የሳንቲሙ ሌላ ግልባጭ ናቸው እንጂ እውነተኛ ለውጥ አይደለም። አውሮፓውያኑ በ1884 በርሊን ጀርመን ላይ ተሰብስበው የባሪያ ንግድ የጭካኔ ስራ መሆኑን አምነውና የክርስቲያን ተግባር አለመሆኑን ቢተማመኑ ሳንቲሙን ገልብጠው ሌላ በጥቂት ዘመናዊነት የተላበሰ ጨካኝ ስርዓት ነው በቦታ የተኩት ክርስትና እና ዘመናዊነትን በመሃሉ ተገኝተ ብናስተምረው የስጋዊ ብቻ ሳይሆን የመንፈሳዊ ሕይወት ግዴታችንም አብረን እንወጣለን የሚል ግብዝነት የበርሊን ጉባኤ አብሮ አካቶ ነበር። የሰው ኃይል በባርነት መልክ ወደ አሜሪካና አውሮፓ ከመውሰድ ይልቅ ያንን የሰው ኃይል እዛው ባለበት ተቆጣጥሮ እንደውም በተጨማሪ በዚሁ በተቆጣጠሩት የሰው ኃይል ንብረቱንም ጨምሮ መጠቀም የተሻለ አማራጭ አድርገው ያገኙት። የበለጠ ዘላቂ ሀብትም አስገኘላቸው። ብዙ ሺህ ኪሎ ሜትር ባህር አሻገሮች የሚያሰሩት የግብርና ስራ ይልቅ እዚሁ በተቆጣጠሩት መሬት ላይ ጥጡንም፣ የሸንኮራ አገዳውንም፣ ሰሊጡንም፣ ስንዴውንም፣ ገብሱንም፣ ቅመማቅመንም፣ የሻይ ቅጠሉንም በማምረት ቢያሰማሩት አዋጭ ሆኖ ነበር ያገኙት። በዚህም ከባርነት ንግድ ውስጥ ቅኝ አገዛዝን አዋልዱ። የተሻለ ጠንካራ ልጅ ይህን የሚያስፈጽምላቸው አፍሪካዊ ተወላጅ አላጡም። ለምሳሌ ያህል የኬንያው የነፃነት ንቅናቄ ማኡ ማኡ ሲጀምር ዋና የንቅናቄዎች ጨፍላቂዎች እነዚሁ የሀገሬ ተወላጅ ነበሩ። መርሳት የሌለብን ነገር ቢኖር አፍሪካውያን ይብዛም፣ ይነስም፣ ይድከምም፣ ይበርታም ለነፃነታቸው ከመተጋል ከመታገል የቦዘኑበት ጊዜ የለም። ትግሉ ወይም ትንቅንቁ ግን ከሁለት ወገን ነበር ከአውሮፓውያን ቅኝ ገዥዎች ጋር በአንድ በኩል፣ የእነሱ ተባባሪዎች ከሆኑት የአገር ተወላጅ ባንዳዎች ጋር ደግሞ በሌላ በኩል። በዚህ ታሪክ ውስጥ ያላለፈ አፍሪካዊ ሀገራት ቢኖሩ ኢትዮጵያና ላይቤሪያ ብቻ ናቸው። ለጥቂት ጊዜ የሞሶሎኒ መንግስት ቢሞክርም በተረጋጋ መልኩ ሀገሩን ሙሉ ቅኝ ገዝቶ ለማስተዳደር አልቻለም። በኢትዮጵያም ታሪክ ቢሆን ከፋሽስት ኢጣሊያ ጋር የተባበሩ የሀገር ልጆች ሞልተዋል። የቀድሞ ባህረ ነጋሽ በኋላ የቅኝ ግዛት ስም የወጣላት ኤርትራ ብትሆን በዚሁ ከጣሊያን ቅኝ ገዢዎች ጋር ተባብረው የጣሊያንን የቅኝ አገዛዝ ያራዘሙ በኋላም ጣሊያን ወደ መሀል ሀገር ዘልቆ ጠቅላላ ኢትዮጵያን ለመቆጣጠር ሲሞክር ግንባር ቀደም ሆነው ይህንን ያሳለጡ የሀገር ተወላጅ የሆኑ ኤርትራውያን የቅኝ ገዢዎች ተባባሪያን በገፍ ነበሩ። በሌላው አፍሪካ ሀገር የቅኝ ግዛት ታሪካቸውን የሀፍረትና የጉስቁልና ታሪክ አድርገው ሲተርኩ፣ በተቃራኒው የቅኝ ግዛት ታሪካቸውን እያንቆለጳጳሱ መተረኩን በኩራት የገፉበት ኤርትራውያን ሊቃን አሉ። የአፍሪካውያን የነፃነት ትግል የቅኝ ገዢዎች ራሳቸውን አደራጅተው በሀገር ልጆች እየታገዙ መቆጣጠር ሲጀምሩ ነው አብሮ የጀመረው። ለምሳሌ የደቡብ አፍሪካ የነፃነት ትግል በተደራጀ መልኩ የጀመረው በ1912 አካባቢ ነው። ሆኖም የነጻነት ትግሉ ኃይል አግኝቱ በሙሉ አቅሙ መንቀሳቀስ የጀመረው ከሁለተኛው የዓለም ጦርነት ፍጻሜ በኋላ ነው። በአሜሪካ በፍራንሲስኮ 1945 በተደረገው የዓለም መንግስታት ስብሰባ ላይ የቅኝ ግዛት አስተዳደር ፍጻሜ እንዲያገኝ ነው አውሮፓውያኑ ወደ ስምምነት የመጡበት ጊዜ ሲሆን፣ በ1948 ደግሞ በፈረንሳይ ይህን ነው የሚያጠናክር ሌላ ውሳኔም አስተላለፉ። ይህም ወደውና ፈቅደው ወይም ለእኛ አፍሪካውያን ያዝ ነው ወይም የሞራልና የሕሊና ጉዳይ ይዟቸው ሳይሆን ወደዚህ ውሳኔ የመጡት እርስ በርስ በአስነሱ ጦርነት የተነሳ አቅማቸው እጅግ ተዳግሞ ስለነበር ነው። በተጨማሪም አዲስ የዓለም ልዕል ሀያል ሆና ብቅ ያለችው አሜሪካ የቅኝ ግዛት ታሪክ የሌላትና ለእንደዚህ አይነት የፖለቲካ ተሳትፎ ተፈጥሯዊ ስሪት ስላልነበራት የቅኝ ግዛት ፖለቲካዊ አስተዳደር እንዲያበቃ ትፈልግ ነበር። የተዳከሙት አውሮፓውያን ደግሞ ከጦርነቱ በኋላ ይህንን ለመገዳደር የሚያበቃ የፖለቲካ ሆነ የኢኮኖሚ አቅም አልነበራቸውም። እንዲሁም መልሶ ለማንሰራራት የአሜሪካውያኑ የኢኮኖሚ ድጋፍ ያስፈልጋቸው ነበር። በተጨማሪም በ1945 በእንግሊዝ ሀገር ማንቸስተር ከተማ ውስጥ የተሰባሰቡ ዲያስፖራ አፍሪካውያን በጣም ትልቅና የተዋጣለት ፓን አፍሪካ የሆነ ኮንግረስ በመመስረት የነፃነት ትግሉን በተቀናጀና ፖለቲካዊ ድጋፍ ሊሰጥ በሚችል መልኩ ማዋቀር ችለው ነበር። ውድ ተመልካቾቻችን፣ በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። በዚህ ስብሰባ ላይ የተገኙት አፍሪካውያን በነጻነት ትግል ላይ ግንባር ቀደም ተሳታፊዎችም ነበሩ። ለምሳሌ ያህል ኳሜ ንክሩማ፣ ጆሞ ኬንያታ በዚህ ስብሰባ ላይ ተገኝተው ነበር። ነፃይቱን የመጀመሪያዋን አፍሪካዊት ሀገር ሱዳን በ1956 ለማየት ኮንግረሱ ከተቋቋመ በኋላ ሌላ 10 ዓመት ወስዷል። ከዚያም በ1957 ጋና ነፃነቷን ተቀዳጀች። ለአፍሪካውያን የነፃነት ግንባር ቀደም የነበረው ንኩሩማ በዚህ በተነጣጠለ ሁኔታ እየተገኘ ላለ ነፃነት ብዙም ደስተኛ አልነበረም። ጋና ነፃነቷን ባወጀች ቀን ባደረገው ንግግር የጋና ነፃነት ምንም ትርጉም የለውም የሁሉ አፍሪካውያን ነፃነት እስካላገኘ ድረስ የሚል ነበር። ንኩርማ ወዲያው ያደረገው ነገር ቢኖር የነፃነት ኃይሎችን በ1958 በአንካራ ጋና፣ ከዚያም በ1960 በካዛብላንካ ሞሮኮ እንዲሰባሰቡ ካደረገ በኋላ በ1963 በኃይለስላሴ አስተባባሪ በአዲስ አበባ በተደረገው የአፍሪካ አንድነት ምስረታ ስብሰባ ላይ 32 ነፃ የወጡ ሀገራት ለመገኘት በቅተው ነበር። በ1960ዎቹ በርካታ ሀገራት ነፃነታቸውን ቢያገኙም የፖርቹጋል ቅኝ ገዢዎች ግን በቀላሉ እጃቸውን አልሰጡም። እርግጥ ነው፣ ፖርቹጋል ራሷ በአምባገነን ስርዓት ውስጥ ስለነበረች ከሁለተኛው የዓለም ጦርነት በኋላ የፖለቲካ መረጋጋት አልነበራትም። ከ ከ1970ዎች ውስጥ የአምባገነን መንግስቱ ወታደራዊ ኃይል ከተገረሰሰ በኋላ በዲሞክራሲያዊ መንገድ የተመረጠ የሲቪል መንግስት ሲመሰረት ፖርቱጋልም የቅኝ ግዛት አስተዳደር የማያዋጣ መሆኑን ተረድታ ለተቀሩት የአፍሪካ ሀገራት ማለትም አንጎላ፣ ሞዛምቢክ፣ ግኒባስ ቢሳውና ና ኮፕ ቨርዴ ነጻነታቸውን ሰጠች። ይህ የአፍሪካውያን ነፃነት ግን የባንዲራና የወረቀት ነፃነት እንጂ እውነተኛ ነፃነት አልነበረም። ከባሪያ ስርዓት ወደ ቅኝ ግዛት ስርዓት አውሮፓውያኑ ሲሻገር ሆነ አፍሪካውያንን ሲያሻግሩ ለራሳቸው የተሻለ የኢኮኖሚና የፖለቲካ ጥቅም የሚሰጣቸውን መደላድል በመፍጠር ነው። ከዚያም ከቅኝ ግዛት ስርዓት ወደ ድህረ ቅኝ ስርዓት ኒዮ ኮሎኒያሊዝም ሲሸጋግሩ ሆነ ሲያስሸጋግሩን በግንባር ቀደምትነት የራሳቸውን ጥቅም ባስጠበቀ ስትራቴጂ ነው። ለዚህም ነው የአፍሪካ የነፃነት ጉዞ አሁንም ገና ያልተጠናቀቀው፣ ነፃነቱ የባንድራ ሰቀላና የወረቀት ፊርማ ላይ ብቻ ሆኖ ስለቀረ ነው። ንክሩማ ይህ ሂደት በደንብ የገባው ነበር። ብዙዎች በጊዜው የነበሩ አፍሪካን የፖለቲካ ሰዎች ባይረዱትም ከቅኝ ግዛት ፕሮጀክት በኋላ የድህረ ቅኝ ግዛት ፕሮጀክት እንደሚከተል ገብቶት አፍሪካውያን ሲያስጠናቅቅ ቅኝ ገዢዎች በካፒታሊዝም አስተሳሰብ ታግዘው ድህረ ቅኝ ግዛትን ያስቀጥላሉ። ይህ ደግሞ እጅግ የከፋው ጊዜ ይሆናል ለአፍሪካ ነበር ያለው። ስለ ድህረ ቅኝ ግዛት ሳስብ በ1963 በአዲስ አበባ ላይ የተደረገውን ስብሰባ አስባለሁ ይላል ፕሮፌሰር ሉሙምባ በዚያ ስብሰባ ላይ ንኩሩማ ኃይለስላሴ ጁሊየስ ኔሬሬና ገማል አብድልናስር ስለ አፍሪካን የወደፊት ዕጣ ፈንታ አበክረው በማስጠንቀቂያ መልክ ተናግረው ነበር በተለይ ንኩሩማ የወደፊት አፍሪካ ተባብራ ካልቆመች የከፋ ጊዜ እየጠበቃት አጥብቆ አስጠንቅቆ ነበር እንዲህም አለ ከዚህ የአዲስ አበባው ስብሰባችን ሳንወጣ በፊት አንድ የውጭ ጉዳይ ቢሮ አቋቁመን ወደ አንድ የጦር ኃይል፣ አንድ የመግባቢያ ገንዘብ እና አንድ ማዕከላዊ ባንክ የምናቋቋምበት ሁኔታ ይመቻች። ከዚህ ስብሰባ የእውነት ህብረት ፈጠረ እንለያ። አፍሪካ የሚባል አንድ ሀገር እንፍጠር፣ ዋና ከተማዋንም ባንጊ ላይ እናድርግ፣ ለሁሉ አፍሪካ ማዕከላዊ ቦታ ነችና ብሎ ነበር። ሁላችን እንደምናውቀው ማንም አልሰማውም። የጊዜውን የፖለቲካ ሁኔታ ካስታወስን በአፍሪካ ሁለት ኃይሎች ተፎካካሪ ሆነው ወጥተው ነበር የሞንሮቪያ ግሩፕና የካዛብላንካ ግሩፕ የሚባሉ የሞንሮቪያ ግሩፕ በአፍሪካ ሙሉ ውህድነትን የማያምንና ጊዜውም አይደለም ብሎ የሚቃወም ሲሆን የካዛብላንካ ግሩፕ ግን አፍሪካ ጠንካራ ፖለቲካዊና ኢኮኖሚያዊ ውህደት አሁኑ ካላደረገች ሊቦ ጫጭቋት አሰፍስፈው የሚጠብቋት ቅኝ ገዢዎቿ ሜዳ ላይ እንደተጋለጠ እንስሳ ነው የምትሆነው፣ የሚል ሙግት ነበራቸው። እንደሚታወቀው የአፍሪካ ሕብረት ድርጅት በሞንሮቪያ ግሩፕ አሸናፊነት ተመሰረተ። የንኩርማ ፍርሃት የነበረው ቅኝ ገዢዎች አሁንም ሌላ ጭንብል አድርገው ይመጣሉ የሚል ነበር። ተበታትነን ባገኙን ጊዜ የበለጠ ያጠቁናል የሚል ስጋት ነበረው። ከባሪያ ንግድ የጀመረው የአውሮፓውያኑን ልብ መቼም እንደማይለወጥ ተረድቶት ነበር ንኩርማ እንዳለው አፍሪካውያን ነጻነት ባወጁበት ቀን ማግስት ነው አውሮፓውያኑ ጭንብላቸውን ቀይረው በተለያየ አልባሳት ራሳቸውን ሞሽረው ለአዲስ አገዛዝ ብቅ አሉ። አሁን ግን አፍሪካውያንን ራሳቸውን ከፊት እያስቀደሙ እነሱ ሽፍርናውን በሪሞት ኮንትሮል ማቀላጠፍ ቀጠሉ። ወደ አፍሪካውያን መንበረ መንግስት በእነዚህ የሀገሬ ልጆች በኩል ሰተት ብለው እየገቡ የፈለገቱን ያወርዳሉ፣ የፈለጉትን ይሾማሉ። ፈረንሳዮች እንግሊዞች፣ ፖርቱጊሶች፣ ቤልጅየሞች በራሳቸው ቅኝ ግዛት ስር የነበሩትን የቀድሞ ቅኝ ግዛቶች ፖለቲካውን ሆነ ኢኮኖሚውን ቅጥረኞቻቸው በሆኑት የሀገሬው ልጆች በኩል እንዳሻቸው መዘወሩን ቀጠሉበት። በተለይ ከ1960ዎቹ እስከ 1980ዎቹ መጨረሻ ድረስ የወታደር ግልበጣው በሽ በሽ ነበር በአፍሪካ። አብዛኞቹ ወታደሮችም በእነዚህ የቅኝ ገዢዎች የሰለጠኑ ስለነበሩ በወታደሩና በሴኩሪቲው መዋቅር ውስጥ እንዳሻቸው በአንድ ስልክ የሚያዟቸው ኦፊሰሮች እንደልብ ነበሩ። ስለሆነም ቅኝ ገዢዎቹ በቅኝ ግዛት አስተዳደር ጊዜ ከሚያጋጥማቸው የአስተዳደር ራስ ምታት ይልቅ ይህኛው ድህረ ቅኝ ግዛት ኒዮኮሊያዝም አደረጃጀት የተሻለ መዋቅርና የተሻለ ሀብት የሚያስገኝላቸው ሆናል። አፍሪካ በቅኝ ገዢዎቿ ስር ከነበረችበት ጊዜ ይልቅ በባሰ መልኩ አሁን የበለጠ የነፃነት ባንድራ አሎዋና የነፃነት ዶክመንት ተፈራርማ ነፃነኝ ነኝ ባለችበት በዚህ ድህረ ቅኝ ግዛት ጊዜ ያየችው መከራ የከፋ ነው። ዘውድን ሰጡን፣ ዙፋኑን ግን ከለከሉን። ንክሩማ እንዳለው እኛ አፍሪካውያን ተነጣጥለን በተነጣጠለ ሜዳ ላይ ያለአንዳች ብረትና መከላከያ ተጋልጠን በቆምንላቸው ጊዜ ቦጫጭቀው በሉን። ለምዕራባውያኑ በቅኝ ገዢነት ጊዜ ከተገኘው ሀብት በባሪያ ንግድ ጊዜ የተገኘው ሀብት በጣም የተሻለ ነው። በድህረ ቅኝ ገዢነት ጊዜ የተገኘው ሀብት ደግሞ በቅኝ ገዢነት ጊዜ ከተገኘው በእጅጉ የተሻለ ነው። የአውሮፓውያኑ ከርስ ግን አሁንም ገና አልሞላም። መቼም የሚሞላ አይመስልም። አፍሪካውያን አሁንም የንኩርማን ድምፅ ሰምተው ካልተባበሩ ገና ብዙ የደም ዋጋ ያስከፍላል። ባሪያ ነጋዴዎቹ አሁንም ገና አልረኩምና። ቅኝ ገዢዎቻችን ሁልጊዜም ስለሰሩልን መልካም ነገር ሊያስታውሱን ይፈልጋሉ። መንገድ ሰራንላችሁ፣ ትምህርት ቤቶችና የጤና ተቋማትን ገነባንላችሁ፣ ስልጣኔን አመጣንላችሁ፣ ክርስትናን አመጣንላችሁ አስተዋወቅናችሁ ይሉናል። እንዲህ ለሚሉኝ አንድ ደጋግሜ የምጠይቃቸው ነገር አለ። በመርዝ የተለወሰ ማር መላስ ምን ጥቅም አለው? ሲላስ ቢጣፍጥም መጨረሻው ግን መርዝ ነው። የተባሉትን አንዳንድ ማር የመሳሰሉ ነገሮችን ቅኝ ገዢዎች ቢያመጡም ለሰው ልጅ ፈጣሪ የሰጠውን ራስን እንደ ሰው የማየት የሰውነት ክብሩን እንዲጥል አድርጓል። ስብናውን ገፎ አእምሮውን አደንዞ የውስጥ ነፍስያውን ገሎ ማር ማራስ መርዙ ጋር ሲደርስ መጨረሻ ሞት አይደለምን? አፍሪካ እንደዚያ ነው የሆነችው። ለሰሩልን ጥቂት ውጫዊ ብልጭልጭ ነገር እንድናመሰግናቸው የሚፈልጉ ከሆነ መልሴ የሚያብለጨልጭ ነገር በሙሉ ወርቅ አይደለም። ውድ ተመልካቾቻችን፣ ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።